እጅግ ባለጠጋ የሆኑ አሜሪካውያን አልትራሪች የሚባሉት በሀገራቸው የፋይናንስ ገበያ በተለይም እንደ የድርሻ ገበያና የቦንድ ገበያን በመሳሰሉት ላይ የመዋለል ሁኔታ እየተስተዋለ ነው በሚል የሚጨበጡ ንብረቶችን ወደ መግዛት በመጣደፍ ላይ ናቸው የሚል ዘገባ ወጥቷል። የአሜሪካ ባለጠጎችና ቤተሰቦቻቸው ገንዘባቸውን በፍጥነት ወደ ተጨባጭ ሀብቶች ማለትም ውድ የሆኑ የስዕል ሥራዎችን ወደ መሸመት የእርሻ መሬትናም የግል ሪልስቴቶችን ወደ መሸመት አዙረዋል እየተባለ ነው። ከፋይናንሻል ገበያዎች መሸሽ እንደ ቦንድ ገበያም፣ እንደ ድርሻ ገበያ ከመሳሰሉት የፋይናንስ አይነቶች ከፍተኛ መጠን ያለውን ገንዘባቸውን እያወጡ ወደሚዳሰስ የቢዝነስ መስክ እየገቡ ነው። ትንታኔውን ይዞት የወጣው ብሉምበርግ እንደሚለው እነዚህ እጅግ የናጠጡ ከበርቴዎችና ኩባንያዎቻቸው የካፒታል ፍሰታቸው በከፍተኛ መጠን ከድርሻ ገበያው እየወጣ የሚጨበጡ ቁሶችንና ሀብቶችን ወደ መግዛት እየዞረ ነው። በዚህ ረገድ የጎልድማን ሳክስ፣ ጄፒ ሞርጋንና ና ሞርጋን ስታንሊ ተጠቃሾች ሆነዋል። ብሉምበርግ በስም ያልጠቀሳቸው አንድ በኒውዮርክ ሀብትን በማስተዳደር ላይ ያሉ ባለሙያ ደንበኞች በአሁኑ ጊዜም በዶላር ጥሬ ገንዘብ ላይ ያላቸው እምነት እየተሸረሸረ ነው ብለዋል። ስለዚህም አሉ ደንበኞቼ ሊነኳቸውና ሊንቀሳቀሱባቸው የሚችሏቸውን ነገሮች ወደ መሸመት እየዞሩ ነው። ከዚህ አንጻርም ነው በሪልስቴቶች የተገነቡ ቅንጡ ቤቶች፣ የሥነ ጥበብ ሥራዎችና እንደ ወርቅ ያሉ ግብይቶች ከፍተኛ እድገት የታየባቸው። ሌላው ቀርቶም የግል አውሮፕላኖች ሸመታም እያደገ ነው የመጣው። በፍሎሪዳ ቴክሳስና ካሊፎርኒያም የከተሞች መሀልና የባህር ዳርቻ ላይ ቅንጡ አፓርትመንቶች ሽያጭ በዚህ ሮብ ዓመት በቅንጦት ገዢዎች ዘንድ ከ20 በመቶ በላይ ጨምሯል። እንደ ሶቴቢና ክሪስቲ ያሉ አጫራች ኩባንያዎች ለከፍተኛ ደረጃ ጥበብና ለስብስብ ዕቃዎች ሪከርድ የሰበረ ግዢ እንደ ደረሳቸው ሪፖርት አድርገዋል። እጅግ በጣም ከፍተኛ ሀብት ባላቸው ደንበኞች እጅ እየገባ ያለ የወርቅ ይዞታም ካለፈው ሐምሌ ወዲህ ወደ 30 በመቶ ገደማ ጨምሯል። ብሉምበርግ በትንታኔው አንድ ጥያቄ አነሳም። ባለሀብቶቹ ኢንቨስትመንቶቻቸውን ከማይዳሰሰው ወደሚጨበጡ ቁሶች ኢንቨስት ወደ ማድረግ ለምን አዞሩ? በማለት ላውራ ቼን ትባላለች። በተርፍ ጊዜዋ ለብሉምበርግ ጣቢያ የመረጃና የደህንነት ጉዳዮችን ትተነትናለች። እርሷ እንደምትለው የአሜሪካ መንግስት በቀጣይ ያወጣዋል ተብሎ የሚጠበቀው የፖሊሲ ለውጥ የሚላወስ ጥሬ ገንዘብ ሀብትነት ላይ የተወሰነ ተጽዕኖ ሊኖረው የሚችል ስጋት አለ ነው ያለችው። ብዙዎቹ እጅግ በጣም ሀብታም የሆኑ አሜሪካውያን ባለ ሀብቶች ወደ ውጭ አገራት በተለይም ወደ ስዊዘርላንድ፣ ሲንጋፖርና ወደ ተባበሩት አረብ ኤምሬትሷ ዱባይ እያዛወሩ ሲሆን በሀገራቸው አሜሪካ እየሆነ ካለው ይልቅ በእነዚህ ሀገራት የታክስ ሥርዓቶቹ የበለጠ መረጋጋትናም የታክስ ምጣኔውም ዝቅተኝነት ስለሚያሳይ ነው ይላሉ። የአሜሪካ የገንዘብ ሚኒስቴር ከዚህ የአውሮፓውያን ዓመት አጋማሽ ጀምሮም ወደ ስዊዘርላንድ ሲንጋፖርና ወደ ዱባይ የሚወጣው የግል ካፒታል ፍሰት መጨመሩን አረጋግጧል። የአሜሪካ ኮንግረስ እየተወያየበት ነው የተባለው ከሀብት ላይ ታክስን የመቅረጥ ሐሳብ፣ የናጠጡ ቱጃሮች ላይ ስጋት ጥሏልም እየተባለ ነው። በተጨማሪም ሌላም ፖለቲካዊ ምክንያት አልጠፋም። በቀጣዩ ዓመት ህዳር ወር በአሜሪካ የሚካሄደው የአጋማሽ ዘመን ምርጫ ዙሪያም ከወዲሁ በአሜሪካ ፖለቲካ ውስጥ የፈጠረው መዋለል ባለሀብቶቹ ገንዘባቸውን በአየር ላይ ከማላወስ ይልቅ ንብረቶችን ወደ መሸማመትና እልፍ ሲልም ከሀብታቸው እየገመሱ ወደ ሌሎች አገራት ኢንቨስትመንት ውስጥ ማዞርን ምርጫቸው ማድረግ ጀምረዋል። የአሜሪካውያኑ የናጠጡ ከበርቴዎችና የየኩባንያዎቻቸው አማካሪዎች እንደሚሉት ደንበኞቻቸው ከማንኛውም ዋና ዋና የፖሊሲ ለውጦች በፊት የቤተሰቦቻቸውን ሀብት አስጠብቀው መጓዝን ይፈልጋሉ። ሁኔታው የዘርፉን ባለሙያዎች ትኩረትም ይበልጥ መሳቡ አልቀረም። ኢኮኖሚስቶች ይህ በዜጎች መካከል የሚስተዋለውን የገቢና የኑሮ አለመመጣጠን ይበልጥ ያሰፋው ይሆናል የሚል ስጋት አለን በማለት ላይ ናቸው። ምክንያቱም የሀብት ክምችት ወደ ጥቂቶች ማዘንበልና እነርሱም ሀብታቸውን በኢኮኖሚ ውስጥ በፍጥነት ከሚዘዋወረውና ለሌሎችም ይተርፍ ከነበረው በመቀነስ ወደ ተቀማጭ ሀብት ማዛወራቸው የዜጎችን የገቢ አልተመጣጥኖ ይበልጥ ሊያሰፋው ይችላል የሚል ስጋት አለን ነው የሚሉት ኢኮኖሚስቶችን የጠቀሰው የብሉምበርግ ትንታኔ በመደምደሚያው በእርግጥ ይህ የቅርብ ጊዜው ክስተት በአሜሪካ ብቻ እየሆነ ያለ አይደለም ብሏል። ክስተቱም ዓለም አቀፍ አዝማሚያን የሚያንጸባርቅም ነው። ተመሳሳይ እንቅስቃሴዎች በአውሮፓና በእስያም ከፍተኛ ገቢ ባላቸው ሰዎች መካከልም እየተስተዋለ ነው ይላል። ትናንት ብሉምበርግ ይዞት ከወጣው ከዚህ ትንታኔ በተለየ ግን የአሜሪካ የፋይናንስ ስርዓት በአመቱ መጨረሻ ላይም ሆነ በአጠቃላይ በዚህ የአውሮፓውያን አመት የተረጋጋ መሆኑን የሚያመላክት ሪፖርት ደግሞ ቢቢሲ ላይ ባለፈው ሳምንት ወጥቶ ነበር። በሀያ ሀያ አምስት መጨረሻ ላይ ይላል ሪፖርቱም የአሜሪካ የፋይናንስ ዘርፍ በስፋት የተረጋጋና ጠንካራ ሆኖ ቀጥሏል። በእርግጥ የማክሮ ኢኮኖሚ ሁኔታው እርግጠኝነት ይጎለዋል እንደ ባንክ በመሳሰሉ ኢንዱስትሪ ውስጥ ደግሞ ጠንካራ መሰረታዊ ነገሮች አሉ። ሊታዩ የሚገባቸው ቁልፍ አደጋዎች ታዲያ የግል ብድር እና የባንክ ያልሆኑ የፋይናንስ ተቋማት እድገት፣ እንደዚሁም የጂኦፖለቲካል ውጥረቶች መጨመርና እንደ ጄኔሬቲቭ ኤአይ ያሉ አዳዲስ ቴክኖሎጂዎች ፈጣንና ውስብስብ ውህደት እየፈጠሩ በመሆናቸው ምናልባትም ስጋቶች ቢኖሩም ተገቢ ነው የሚል ነው። በአጠቃላይ ግን የባንክ ትርፋማነት እና መረጋጋት ጠንካራ ሆነው እንደሚቀጥሉም ባለፉት ጥቂት ዓመታት ውስጥ ከፍተኛ የወለድ መጠኖች ቢኖሩም የአሜሪካ የባንክ ዘርፍ አጠቃላይ ትርፋማነትና መረጋጋት ጠንካራ ሆነው እንደቀጠለም በቢቢሲ ትንተና ላይ ቀርቧለን።